እዚህ ጋውን ጣል ሲነጠለው በጣም ነው የሚያምረው። እንደዚህ በደንብ ተላብሳችሁ ጣል አድርጋችሁ ትለብሱት በጣም ነው የሚያምረው። ቀጫጭን ጥለቶች በደረጃም ያለ ደረጃም ነው የተዘጋጀውላችሁ። ሰው እንግዲህ ቀጫጭን ጥለቶች በጣም ይወዳል። በአምስት አሳይቻቸዋለሁ፣ በሶስቱ በሌላ ከለር አሳይቻቸዋለሁ። ይችኛዋ ደግሞ በሶስቱእና ና በዚኛው ከለር ነች። አንድ ደረጃ ተቆርጣ ትወጣላቸዋለች። እንደዚህ መሆን ይችላል። እንደዚህና ትሰራለች። በፈለጋችሁት ቀጠን ባለ ዲዛይን ይሰራል። አሁን ደግሞ በሰፋፊው ሁለት ሆኖ የተሰሩ ናቸው። ሁለት ደረጃ ናቸው። በጣም ምታምር ነች። እንደተለመደው እንግዲህ አዳዲስ ነገሮች ዘንላችሁ መተናል። ዛሬም አብራችሁን ትቆያላችሁ። 15 16 ደቂቃ ከኛ ጋር ከቆያችሁ በእርግጠኝነት ጊዜያችሁን የማታጠፉበት አልባሳት አዘጋጅተናል። እዚህ ከዜና ሽፎን ማለት ነው። በጣም አምሮብሻል። እንግዲህ ቦታ ተቀያረን ያለ ነው። በጣም ነው። እሺ፣ ልብሳችን እንግዲህ በጣም ያምራል ብለኸኛል ቴዲ። በጣም ነው የሚያምረው። እኔም በጣም የወደድኩት ልብስ ነው። እንዲሁ ነዶውን ሳሳይ ከምታዩት ይልቅ እንደዚህ ያልቀለት ተለብሶ ሲታይ ደግሞ ውበቱን እንድታውቁት ብዬ ነው እንደዚህ ለብሼ የመጣሁት፣ እና በጣም ነው የሚያምረው ልብሱ። አራት ማዘን አይነት ቅድ የተሰራ ነው። እንደዚህ አይነት ቅድ የተሰራ ነው። አራት ማዘን ሆኖ ቅድ የተሰራ ነው። አራት ማዘን ቅድ ይባላል። ይሄ በጣም የሚያምር ልብስ ነው። ዝጋጅየው አንባር ነው። ሰፋ ያለ አምባር ነው። ጎመኔ ነቱ በጣም ነው የሚያምረው። ከቀይ ጋር ጎመኔ ሲቀላቀል ውበቱ እንደዚህ ነው። እንግዲህ በሽመና እንደዚህ ሳይሰራ ብትሉን ከማሳያቸው እንዲህ ደግሞ አልቆለ ስታዩት ሞር ተወድታላችሁ ብዬ ስላሰብኩኝ ነው። ልብሱ እኔ በጣም የወደድኩት ልብስ ነው። በጣም ነው የሚያምረው። ነጠላው እንደምታዩት ትልቅ ነው። እንደዚህ ለብሼው እንኳን በጣም የሚያምር ነጠላ ነው። እንደዚህ አጥፋችሁ ትከሻ ላይ ጣል አድርጋችሁ ትለብሱ ትመላችሁ። እዚህ እቃውን ጣል ሲል ነጠላው በጣም ነው የሚያምረው። እንደዚህ በደንብ ተላብሳችሁ ጣል አድርጋችሁ ትለብሱት በጣም ነው የሚያምረው። በአራት አርብ እንግዲህ እንደዚህ ሰፊ ሆኖ ይሰራል። እኔ በጣም ነው የወደድኩት። ዋጋው ደግሞ እንደዚህ አልቆለት ተመጣጣኝ ዋጋ እንደዛ አልቆለት 14 ሺህ ብር ነው። ቀጫጭን ጥለቶች በደረጃም ያለ ደረጃም ነው የተዘጋጀውላችሁ። ሰው እንግዲህ ቀጫጭን ጥለቶች በጣም ይወዳል። በጣም ስለሚወድ ልቅም ብላ የተሰራችች ቀጭን ቀጭ ልብሳችን ነች። የተለያዩ የከለር ስብጥር አሉበት፣ ብዙ አይነት ጥለቶች አሉበት። ሻይን አለው፣ ቢጫ አለው፣ ቀይ አለው፣ ጎመኔ አለው። ዳያመንዶቹ መሀል ላይ ያሉት ፈርጦቹ በጣም ነው ልብሱን ያሳመረው። እችን አሁን በዙሪያ ዙሪያው አንገት ላይ ቀጠን ባለ ዲዛይን ሲሰራ በጣም ያምራል። እችን ደግሞ ቀጭን ጥልፍ ስለሆነች እቺ ራሷ ኑ በወራጅ በቀጭን ወራጅ ስትሰራ በጣም ዝንቅጥቅት ያለች ቀሚስ ነው የምትሆነው። እነዚህ ልብሶች በወራጅ ደግሞ ሞር በጣም ነው የሚያምሩት። ቀጭ ልብስ ለሁሉም ይመቻል። እችን ደግሞ ራሷና እች ዲዛይኗ በወራጅ በቀጠን ብላ ታች ላይ መስቀል ተደርጎ በጣም ቆንጆ ሆኖ ይሰራል። ነጠላዋም እንደምታዋል ልቅ ምብላ የተሰራች ናት። የሚያምሩ የከለርስ አለው መንን ደርብን እንሰራላቸዋለን ቆንጆ ሆኖ ይሰራል። እንደዚህ አልቆላት አስሮልሽ ብር ነች አስሮልሽ ብር ነች። ከለር ነው የሚለያዩት እና ደረጃ እቺ ሶስት ናቸው። በሶስት ነው በአምስት አሳይቻቸዋለሁ። በሶስት በሌላ ከለር አሳይቻቸዋለሁ። እችኛዋ ደግሞ በሶስቱና በዚኛው ከለር ነች። እች ደግሞ የምታምር ለባል ለፕሮግራም ትሆናለች። እንዲቀለል ብሎ ጥለት ለሚፈልጉ ሰዎች በሶስት ደረጃ ቢሆን ያምራል። በአምስት ለሚፈልጉ በአምስት መሰራት ይችላል። ቆንጆ ልብሳችን ነች። አርቧም ሰፊ ነው እንደምታዩት። መነኑ ሶፍት ነው። በእጅ ስንነካው በጣም ለስላሳ ነው። ሁለታዊ መነናችን ናት። እጃችሁን አስገብቷችሁ ሁለታዊ መሆኑም ቸክ ማድረግ ትችላላችሁ። በጣም የሚያምር ልብስ ነው። ነጠላው እንደምታዩት በጣም ታምራለች። ችኛ አንደኛው ፓርት ወታ የተሰራች ነች። በጣም ታም ልቅ የተሰራች ነች። ዳያመንዶቹ፣ ዲዛይኖቹ በጣም ነው የሚያምሩት። ይሄ ደግሞ ተሰርቶ አልቆላት ሲታይ በጣም ነው የሚያምረው። ነጠላው እንደምታየው ትልቅ ነው እንደዚህ አልቆላት። 14 ሺህ ብር ነች። እቺኛ መነናችን ደግሞ ሌላኛዋ ቀጭኗ መነናችን ቀጭኗ ጥለት ነው መነናችን እዚህ ጋር። አሁን ያሳየኋችሁ እስካሁን ያሳያችሁ የነበረው ባለ 3 ነው። መሀል ላይ ቀጠን ያሉ ነበር ያሳየኋችሁ። አሁን ደግሞ በሰፋፊው ሁለት ሆኖ የተሰሩ ናቸው። ሁለት ደረጃ ናቸው። በጣም ምታምር ነች። ምናልባት አንዱን ደረጃ ለማትፈልጉ አንድ ደረጃ እንደዚህ ተቆርጣ ትሰራለች። እንደዚህ በአንድ ማለት ነው ግን እንደዚሁም ሁለቱን ደረጃ ለምፈልጉ ደግሞ እንደዚህ ሁለቱ ደረጃ ሁና መሰራት ትችላለች። በጣም የምታምር ልቅም ላይ ተሰራች ነች። ቀጠን ብላ ሸማኑ በጣም በጥንቃቄ የሰራት የምታምር ዳያመንድ ዳያመንዶች የተለያዩ ከለር ስብጥር ያለው ልብሳችን ነች። በጣም ታምራለች። እዚህ ጋር ነጠላዋ በአንዷ ዲዛይን ወታ የተሰራች ነች። ችናውን በወራጅ ለምፈልጉ በዚህ በቀጭኗ ወራጅ ሙሏ ዲዛይን በወራጅ ትሰራለች። ይሄ እናንተ ምርጫ ነው። እንደዚህ ያልቀውለት እንግዲህ 13 ሺ ብር ነች። ቆንጆ ልብስ ነች። ይችኛ መንናችን ደግሞ ኦሬንጅ ከለር መናናችን ነች። ደረጃ በደረጃ የተሰራች ኦሬንጅ ከለር መናናችን ነች። በጣም ተደምቃለች። ይቻውን ለበዓል ለበዓል ለፋሲካ እንደዚሁ ለሌላም ፕሮግራም ለምፈልጉት ሆናቸዋለች። እነዚህ የከለር ስብጥራቸው ደስ ይላሉ። እዚህ ጋር ዲዛይናቸው ደስ ይላል። ቢጫ ሁና መሀል መሀል ላይ ያሉ ዲዛይኖች በጣም ነው የሚያምሩት። ችን አንዷ ደረጃ ትቆርጥ ካላቸው አንዷ ደረጃ ተቆርጣ ትወጣላቸዋለች። እንደዚህ መሆን ይችላል። ጣም እንደዚህና ትሰራለች በፈለጋችሁት ቀጠን ባለ ዲዛይን ይሰራል። ቀጠን ብላ ስትሰራ ይቺ በጣም ነው የምታምረው። ነጠላዋ እንደምታዩት እዚ ጋ ባለው ዲዛይን ወታ የተሰራች ነች። በጣም ታምራለች። አርቦም እንደምታዩት ሰፊ ነው። መነኑም ቆንጆ ነው። ጽድትሎ የተሰራ መነናችን ነች። ሁለታይ መነን ነው። እጃችሁ እንደዚያ አስገብታችሁ ሁለታይ መሆኑን ማየት ነው የሚጠበቅባችሁ። ዋጋዋ እንደዚያ ያልቀላት አስራ ሶስት ሺ ብር ነች። ቆንጆ ልብስ ነች። እቺ መነናችን ደግሞ የሚያምር ከለር ነው፣ ብሉ ከለር ሆና በኦሬንጅ ፈዛዛ ኦሬንጅ ያለበት ከዲዛይናችን ነች። በጣም ታምራለች። ሁለት ደረጃ ልብሳችን ነች። እንደዚሁ ደግሞ አንዱ ደረጃ ለምፈልጉ አንዱ ደረጃ ይቆረጣል። ግን እንደዚህ ሁለቱን ደረጃ ሲሰራ በጣም ያምር ልብስ ነው። በጣም ታምራለች። ዲዛይኖቹ እነዚህ መሀል መሀል ላይ ያሉት ዲዛይኖች በጣም ያምራሉ። ነጠላዋም ደስ ትላለች። በነጠላዋም ሰፊ ነው፣ የነጠላው ጥለት ሰፊ ነው። እዚህ ጋር እንደምታዩት በመሀለኝ ሆን የተሰራች በጣም ታምራለች። እንግዲቺ አልቆላት 13 ሺ ብር ነች። አርቡም ሰፊ ነው፣ ነጠላውም ትልቅ ነው። መነኑም ሁለታዊ መነን ነው። ቆንጆ ልብስ ነው። ብሉ ሆኖ በተለያየ ሁለተኛ ከለር ስላለው ውበቱን ያደምቀዋል ማለት ነው። እችኛ ደግሞ ሌላኛዋ ቡንኝ የደረጃ ልብሳችን ነች። ቡንኝ ለመፈልጉ እንደዚህ ቸኮሌት ከለር ፈዘዝ ያለ ቸኮሌት ከለር ለመፈልጉ በቸኮሌት ከለር የተሰራች ቆንጆ ዲዛይን ያለ ልብሳችን ነች። ዲዛይኖቹ እዚጋ በጣም ያምራሉ። ልብሱ እንዲያምር ያደረገው እዚጋ ያሉ ዲዛይኖች ናቸው። ኦሬንጅ በኦሬንጅ ሻይን የተሰራለው እዚጋ ነጠላውም እንደ ቀሚሱ አንድ ደረጃ አለው። በጣም ያምራል እንደዚህ ደግሞ አንዱን ደረጃ ማስቆረጥ ለሚፈልጉ እንደዚህ አንድ ደረጃ ተቆርጣ ትሰራችላቸዋለች። መነኑ ቆንጆ ሆኖ አርቦም እንደምታዩት ትልቅ አርብ ነው በአራት አርብ ሰፊ ሆኖ ዘንግ ተከትሎ ነው የሚሰራ ልብስ ነው። እንደዚህ ያልቆላት ዋጋውም ተመጣጣኝ ናት። እንደዚህ ያልቆ 14 ሺህ ብር ነች። ችኛ መነናችን ደግሞ በጣም ቀጭን የምትባል መነናችን ነች። እንደዚህ ደግሞ በጣም ቀጭን የሚወዱ ሰዎች አሉ አሉ አሉ በደንብ አሉ። እንደዚህ ቀጭን ሆኖ በጣም የምታምር ዲዛይን ያላቸው ልብሶች የሚወዱ ብዙ ደንበኞች አሉ። ቀጭን በጣም የሚወዱ አንገቱም ቀጭን ተሰርቶ ይሄም ቀጭን ሆኖ ወይም ቀጭን ወራጅ በጣም ቀጠን ብሎ የምትሰራ ወራጅ የሚወዱ ሰዎች አሉ። አዎ በጣም ስለዚህ እቺ ቆንጆ ሁና የተሰራች ከለሯ የምታምር ቦራሽ ስትሰራ ደግሞ በጣም የምታምር ልብስ የምትሆንለች። እንግዲህ ዋጋ እንደዚህ ያልቀላት አስር ሺህ ብር ነች፣ ዋጋም ተመጣጣኝ ነች። አርቡ እንደምታዩት ሰፊ አርብ ነው። መነኑ ደግሞ በጣም ሶፍት ምቾት ያለው መነናችን ነው። ሁለታዊ መነናችን ነው። ቆንጆ ልብስ ናት። ዘወትር ቤተክርስቲያን ለምትሄዱ፣ ከዛ ውጭ ደግሞ እንደዚሁ ነጭ ልብስ አዘውትራችሁ ለምትለብሱ ሰዎች የምትሆን ልብስ ነች። ታምራለች ቺና ማለናችን ደግሞ እንዲሁ ቀጭን ጥለት ለምፈልጉ፣ ቅድም ማሳየቻቸው አለው እ በብሎ የተሰራች መደባ ብሎ ሆኖ ዶቃም እዚህ ጋ የተለያዩ ከለሮች አሉት። በጣም ታምር ዲዛይን ነች። ይህች አሁን በወራጅ ለምፈልጉ፣ አንገት ላይ ቀጠን ብላ ለመሰራት ለምፈልጉ በአራት አምስት አርብም በአምስት አርብ ይሰራል። እዚ ጋ ያለው በአምስት አርብ ተሰታ የመጣች ነች። አምስት አርብ መናናች ነች። በአራት አርብ እንደምነግራችሁ በቂ ነው። ግን ምናልባት አምስት አርብ ነው የምፈልጉ፣ በአምስት አርብ ተሸመና የመጣች ልብሳችን ነች። እዚ አልቆላት አስራ ሁለት ሺህ ብር ነች። ቆንጆ ልብስ ነች። ልቅም ላይ ተሰራች። እንዳልኳችሁ ቀጭን በጣም ለሚወዱ ሰዎች በጣም ታምራለች። በወራጅ ከወራጅ ውጭ ደግሞ አንገት ላይ ኦ ሆኖ በቀጭኑ የሚሰራ የሚወዱ ሰዎች አሉ። ቢ ሆኖ እንዲሰራላቸው የሚወዱ ሰዎች አሉ እንደዛ ሆኑ መሰራት ይችላል። ቀጭን ልብሶች በነገራችን ላይ በጣም ነው የሚያደምቁት በቆንጆ ዲዛይን ተሰርተው ሲቀርቡ በጣም ነው የሚያምሩት። ብቻውን በወራጅም ለምትፈልጉ ቀጠን ብላ ትሰራለች። አርቡ ሰፊ ነው። መነኑ ቆንጆ ነው። ሶፍት ነው። እንደምታዩት መነኑ ነጭ ሆኖ ሶፍት ነው። ለስላሳው ደስ ይላል። ዋጋም እንደዚህ አልቆላት አስራ አንድ ሺህ ብር ነች። መካከለኛ ጥለት መናናች ነች። በጣም ታምራለች። ልቅም ብላ ተሰራች። የሸማኔ ስራ ነች። የድሮ ልብስ የሚመስል ዲዛይን አለው፣ ግን አሁን ላይ ፋሽን ናት እቺ ልብስ። ልቅም ብላ ተሰራች ነች። ዲዛይኗ ደስ ይላል። ውስጥ ላይ ያሉት ዲዛይኖች በጣም ነው የሚያምሩት። ዝም ያለች ከለር ሆና ውበቷ በጣም ነው የሚያምረው። ቻው የድሮ ልብስ ይሏታል እንጂ አሁን ላይ እንደ ፋሽን እየለበሷት ነው። በጣም ታምራለች። አንገት ላይ በፈለጋችሁ ዲዛይን ብትሰራ ታምራለች። በጣም የምታምር ጥለት ናት። መነኑ ሶፍት ነው። አርቡ ትልቅ ነው። ደስ የሚል አርብ ነው። ከሰባ በላይ የሚሆን አርባችን ነው። ይሁን አምስት አርብ አያስፈልግም። በአራት አርብ ጥንቅቅ ብሎ ሲሰራ የሚያምር ልብሳችን ነው። እንደዚህ አልቆላት አስራራሽ ሆነች። ችኛ መነናችን ደግሞ ቢጫ ሁና በተለያዩ ከለሮች የተሰራች ሜዳዋ ፈዛዛ ጎመኔ ነች። ደረጃ አላት። ነጠላው ላይም ቀሚሱ ላይም ደረጃ አላት። እቻውን በፈለጋችሁ ዲዛይን መሰረት ይችላል። በወራጅ ለምፈልጉ በወራጅ አንገት ላይ በምፈልጉ አንገት ላይ በፈለጋችሁ ዲዛይን እጁ አጓጉል መሆን ይችላል መሆን ይችላል። አርቡም እንደምታዩ በጣም ሰፊ ነው። ቀሚሷ ጽድት ላይ የተሰራች ነች። እንዲሁ ደግሞ አንዷን አንድ ደረጃ ለማስቆረጥ ለምፈልጉ ታች ያለው ደረጃ መቆረጥ ይችላል። ዋጋውም እንደዚህ ያልቆላት አስራ አራት ሺ ብር ነች። ቆንጆ ልብስ ነች። ነጠላው እንደምታዩት ደረጃው ተመሳሳይ ነው ከቀሚሱ ጋር። የተጠቀሙት ደረጃ ቀሚሱ ጋር ተመሳሳይ ነው። እንደዛ አጣፍታችሁም ለመልበስ የሚመች ነው። ቆንጆ የልብስ ነው። እችኛ መነናችን ደግሞ ታምራለች። ልቅም ላይ የተሰራች ደረጃ ልብሳችን ነች። እሺ፣ ሁለት ደረጃ ያላት ልብሳችን ናት። እንግዲህ ይህን አንዱን ደረጃ ለማስቆረጥ ለምፈልጉ እንደዚህ ብላ በአንድ ደረጃ መሰራት ትችላለች። በጣም ታምራለች። እንዲሁ ደግሞ ሁለቱን ደረጃ አብሬ ያሰራለሁ ለምትሉ፣ ሁለቱ ደረጃ እንደዚሁ ነው ይሰራል ማለት ነው። በጣም ነው የምታምረው። ነጠላዋ በዚህ ስፋት በዚህ ጥለት ስፋት የተሰራት ነች። አርቡ ሰፊ ነው እንደምታዩት፣ መነኑ ቆንጆ ነው። ዲዛይኖቹ ራሱ ልቅም ብሎ የተሰሩ ስለሆኑ ልብሷ ታምራለች። በጣም ነው የምታምረው። ሁለታይ መነን ነው። አርቡ ሰፊ ነው። ቆንጆ መነን ነው። ነጠላው እንደምታዩት በጣም የሚያምር ነጠላ ነው። ትልቅ ነጠላ ነው። ለፈለጋችሁት ፕሮግራም ሊያደምቃችሁ የሚችል ነው። ዲዛይኗ ልቅ ላ የተሰራ ስለሆነች በጣም ታምራለች። እንደዚያ አልቆላት አስራ አራት ሽብር ነች። እች ደግሞ ጎመኔ ደረጃ የተሰራች ልብሳችን ነች። ጎመኔ ናት። ደስ የምትል ጎመኔ በወርቃማ የተሰራች ናት። ጎመኔ ከለር እንግዲህ ብዙ ጊዜ ሰዎች ይወዳሉ። በጣም የሚያምር ጎመኔ ነው። ዲዛይኖቹ ዚጋ ያሉት ዲዛይኖች ደስ ይላሉ። የነጠላ ሳይዝም ጥለቱ ደስ የምትል ናት። ተመጣጣኝ ነው ለደረጃ ልብስ። አርቡም እንደምታዩት ሰፊ አርብ ነው። መነኑም ሁለት አይ መነን ነው። ቆንጆ ልብስ ነው እንግዲህ ይሄ አንዱን ደረጃ ለማስቆረጥ ነው የምትፈልጉ አንዱ ደረጃ መቆረጥ ይችላል ሁለቱ በሁለቱ ከፈለጋችሁ ደግሞ በአንገት ባለ ዲዛይን ይሰራላቸዋል እንደዚህ ደግሞ ጠላ አርጋችሁ ስትለብሱ ቤተክርስቲያን ላይ ስትሄዱ የተለያየ ፕሮግራም እንዲቀለል ብላችሁ ለመሄድ ትሆናለች በጣም የምታምር ልብስ ነች አራት አርቡ እንግዲህ ግጥም ብሎ ሲሰራ ሰፊና ዝንክርክት ያለ ቀሚስ ነው የሚሆንላችሁ ዋጋዋ እንደዚህ አልቆላት ሀስሮች ሺ ብር ነች ኛ ልብሳችን ደግሞ ቢጫ ሁና በሶስት አይነት ከለር ወይነ ጠጅም አለው የተሰራ ልብሳችን ነው። ደረጃ ደስ የምትልናት አንድ ደረጃ ስለሆነ ምቾት አለው። እንደዚሁ ለማሰራት ለምትፈልጉ አንገት ላይ በፈለጋችሁ ዲዛይን መሰራት ይችላል። እንደዚሁ ደግሞ ተቆርጦ በወራጅ ለምትፈልጉ በወራጅ መሰራት ይችላል። አርቡም እንደምታዩት ሰፊ ነው። እዚህ ጋር የምታዩት የነጠለው ሳይዝ እና እዚህ ጋር ደረጃውን የተጠቀምንበት የተጠቀመበት ሳይዝ ተመጣጣኝ ነው፣ ተመሳሳይ ነው። ቆንጆ ልብስ ነው፣ ሶፍት ነው እንደምታዩት ማን እንደው ምጥጥት ሁሉ የተሰራ ወደ ነጠለው ስሄድላችሁ ነጠለው እንደምታዩት ደስ የሚል ነው። ልስላሴው ምቾት አለው። እንደዚህ ትከሻ ላይ ጣል አድርጋችሁ ስትለብሱት ቤተክርስቲያን ስትሄዱ፣ የተለያዩ ፕሮግራም ላይ ስትሄዱ የሚሆናችሁ ልብስ ነው። ዋጋውም እንደዚህ ያልቆለት 15ሺ ብር ነው፣ ተመጣጣኝ ዋጋ ነው። ይች ደግሞ ደረጃ ልብሳችን ነች። የምታምር በፋንታ ከለርና በተለያዩ ከለሮች የተሰራች ደረጃ ልብሳችን ነች። አርቧም ሰፊ ነው። ደረጃዋም ደስ የምትል ልቅም ብላ የተሰራች ልብስ ነች። በጣም ነው የምታምረው። ፋንታ ደግሞ ከተለያዩ ከለር ጋር ሲቀላቀል ቀሚሶቹን የማድመቅ ባህሪ ያለው በጣም ነው የሚያምረው። የሚያምር ልብስ ነው። እዚጋ ደረጃ አለው። ነጠላውም ደረጃ አለው። በምስሉ ላይ ደረጃ አለው። አርቡ ሰፊ ነው። አራት አርብ ነው የሚሰራላችሁ። መነኑም ሶፍት ነው ደስ የሚል ሶፍት መነን ነው። ለሰውነታችሁ የሚመች ነው። ደረጃ ቀጠን ያለችና የምታምር ነች። የነጠለው ሳይዝ ከቀሚሱ ጥለት ጋር ተመጣጣኝ ነው። እዚ ጋር ቀሚሱ ጋም ደረጃ አለው፣ ነጠለውም ጋር ደረጃ አለው። እንደዚህ ሲሆን ደግሞ ሞር ልብሱን ያደምቀዋል ማለት ነው። ያሁን አዘውትራችሁ ለመልበስ ቀጭን ልብሶች ይመቻሉ። እንደዚህ ጣል አድርጋችሁ ትለብሱት ምቾት የምትሰጥ አይነት ልብስ ነች። ታምራለች ዋጋውም እንደዚህ ያልቆላት አስራ አራት ሺህ ብር ነች። ቆንጆዬ ልብስ ነች። ልብሳችን ደግሞ ቆንጆዬ ልብሳችን ናት። እንደዚህ ደግሞ ዝም ያለ ከለር ለምትወዱ ሰዎች ጎመኔ ሆና ዝም ያለች ፒንክዋ ዝም ያለች ከለር ናት ደስ የምትነች። እንደዚህ አይነት ልብሶች ደግሞ ብዙ ጊዜ ሰዎች ይወዳሉ። ዝም ያሉ ጥለቶች ለቀይም ለጸይምም ለሁሉም ከለር ይሆናል። ያው ዝም ያለ ከለር ለሚወድ ሰው ይሆናል። ደረጃውም ሁለት ቀጭን ደረጃዎች አሉት። ደረጃውን ሁለቱን ለምፈልጉ በሁለቱም ይሰራል አንዱን ለማስቆረጥ የሚፈልጉ ይቆረጣል። አርቡም ሰፊ ነው። አርቡ በጣም የሚያምር ሰፊ አርባችን ነው። መነኑ ደግሞ እንደዚህ ስትነኩት በስላሴው ለስላሴው እራሱ በጣም ደስ የሚል ነው። ሁለታይ መነን ነው። እንደዚህ ያልቀላት አስራ ሶስት ሺ ብር ነች። ዋጋቸውም ተመጣጣኝ ነው። ተሰርቶ ስታዩት ደግሞ በጣም የሚያምር ልብስ ነው። ከትንሽ እስከ ትልቅ ሁሉም አይነት ለቶች ሽፎን ጨምሮ ታገኛላችሁ ማለት ነው። ልክ እንደዚህ ደግሞ የፈትል አልባሳት የጎንደረኛ ፈትል አልባሳት፣ የአክሱም አልባሳት ሁሉም አይነት አልባሳት እዚህ ይገኛሉ። እናንተ የመረጣችሁትን በተቀመጠው ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። እጅግ አድርገን እናመሰግናለን። ሳምንት እንገናኛለን።